ኢዮብ በዑጽ ምድር የኖረ ጻድቅና ባለጠጋ ሰው ነበረ። እግዚአብሔር ባለው ታማኝነት ሕጋዊነትና ንጹሕ አቋም የታወቀ ነበረ። ኢዮብ ሰባት ወንዶችና ሦስት ሴት ልጆች ነበሩት። ሀብቱን ሰባት ሺህ በጎች፣ ሦስት ሺህ ግመሎች፣ አምስት መቶ ጥማድ በሬና አምስት መቶ አንስት አህዮች ነበሩት። እጅግ ብዙም ባሪያዎችም ነበሩት። ያም ሰው በምሥራቅ ካሉ ብሶዎች ይልቅ ታላቅ ነበረ። እንዲሁ በሆቱና በንቦ እግዚአብሔርን በመምሰል የሚታወቅ ሰው ነበር። ልጆቹን ወክሎ እግዚአብሔር ፊት ሞገስ እንዲያገኙ ለማረጋገጥ ሰዎትር ለእግዚአብሔር መሥዋዕት መሥዋዕትነትን ያቀርብ ነበር። ከዕለታት አንድ ቀን እንዲህ ሆነ፣ የአምላክ ልጆች በእግዚአብሔር ፊት ለመቆም መጥቶ፣ ሰይጣንም ደሞ በመካከላቸው መጣ። እግዚአብሔር ሰይጣንን ከወዴት መጣህ አለው። ሰይጣንም በምድር ላይ ዞህ፣ በሷም ተመላለስኩ ብሎ ለእግዚአብሔር መላሳሉ። እዚብሔር ሰይጣንን በው ባሪያዬን ኢዮብን ተመለከትከው በምድር ላይ እንደሱ ፍጹም ኪያን እግዚአብሔርን ይፈራ ከክፋት የራቀ ሰው የለም አለው። በሰማይ ባለ ትዕይንት ሰይጣን በእግዚአብሔር ፊት ቀርቦ የኢዮብን እምነት ከሰሰ። ኢዮብ ታበኘሆ የእግዚአብሔር ዘግናና ትበካነት ስለሰጠው ብቻ እንደሆላ አድርጎ ተከራከረ። ሰይጣን ኢዮብ ሁሉን ነገር ቢያጣ እግዚአብሔርን እንደሚረግን ሐሳብ ይሁን እንጂ እግዚአብሔር ላቀረበለት ጥያቄ እየሆነ እንዲፈትነው ነው ፈቀደለት። ሆኖም ግን እየውን በአካባቢ ምንም አይነት ጉዳት እንዳይደርስበት ከለከለው። ከእለታት አንድ ቀን መልእክተኛው ወደ ኢዮብ መጥቶ ባሪያዎች እርሻ እያረሱ በአደጋባቸው አህዮች እየተሰማሩ ነበር፣ የሰባን ሰዎች አደጋ ጣሉ አለው። ሌላኛውም መጥቶ የእግዚአብሔር እሳት ከሰማይ ወደገች በጎችንም አቃጠለች አለው። እርሱም ገና ሲናገር ሌላ መጥቶ ከለዳውያን ግመኖች ላይ አደጋት አሉ ወስዷቸውም አለ። የዳኝም መጥቶ ወንዶችና ሴቶች ልጆችህ በታላቅ ወንድማቸው ቤት ይበሉ የወይን ጠጅ ተጥቶ ነበረ። እነሆም ባውሉን ነፋስ የቤቱን አራት ማዕዘን መጥቶ በብላቴኖች ላይ ወደቀሩ። ኢዮብም ተነሳ ሆንኩን አይታ ከሆን ቀደደ ራሱንም ተላጄ በምድር ላይ ተደፍቶ ሰገደ። እንዲህ አለ። ራኩቲን ከእናቴ ማይሳን ወጥቻለሁ። ራኩቲንም ወዲዛ መለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። እግዚአብሔር ስም የተባረከ ይሁን አለን። ከዚያን ሰይጣን ኢዮብን በሰውነቱ ላይ የሚያሰከ ቁስሎች መጥቶ ኢዮብ አመድ ላይ ተቀምጦ ቁስሉን በተሰበረ ሸክላ ላይ እየፈቀ ሚስቱ በመተራ ታውቶ አምላክ እንዲረግ እና እንዲሞት ገፋፋችው። ሴቶችና ወንዶች ልጆች ሞቱ። እኔ ዘጠኝ ወር ሳረግዝ ሳምት ስወልድ ከንቱ ደካማ አለች። አንተ በብስል ሰካያለ አሁን ግን እግዚአብሔርን ማይገባ ቃር ተናግረህ ሙት አለች። ኢዮብ ግን እምነቱን በመጠበቅ ከሰሰ። ሶስቱ የኢዮብ ወዳጆች ይህን የደረሰበትን ክፋት ሰንቱ ከየሀገራቸው መጡ። ኤልፋዝ በርዳድና ሶፋሪ ተባሉ። ሶስት ወዳጆች ኢዮብን አጽናኑት። ቆም ይሁን ከሰሱት አምላክ ክፉዎችን እንደሚቀጣና ጻድቃንን እንደሚከፍል ስላመኑ ኢዮብ ስቃዩ የኃጢአቱ ውጤት ይሆናል ብለው ተከራከሩ። ኢዮብ ምንም አይነት ታላቅ ኃጢአት እንዳልሰራ በመናገር ንሱ ሞም ተከራከረ። ይሁን እንጂ ለምን እንደሚሰቃይ ለመረዳት ተቸግሯል። ኢዮብ ጻድቃንን የሚሰቃዩት ለምን እንደሆነና ታማኝ አገልጋይ የሆነ እሱ ለምን እንዲህ ያለ ስቃይ እንደሚደርስበት በመጠየቅ ወደ እግዚአብሔር ጮኸ።

ና መስዋዕት እንዲያቀርቡ አዘዛቸው። ኢዮብም ስለ ወዳጆቹ በጸለየ ጊዜ እግዚአብሔርም ምርኮውን መለሰለት። እግዚአብሔርም ኢዮብን ባረከ። እግዚአብሔር ቀድሞ የነበረውን ፋንታ ሁለት እጥፍ አድርጎ ሰጠ ለዮ አሥራ አራት ሺህ በጎች፣ ስድስት ሺህ ግመሎች፣ አንድ ሺህ ጥማድ በሬዎች፣ አንድ ሺህ እንስት ንባሮች። ደግሞ ሰባት ወንዶችና ሶስት ሴት ልጆች ተወለዱለት። ወንድሞቹና እህቶቹ ቀድሞ የሚያውቁት የነበሩት ሁሉ ወደ እርሱ መጡ። በቤቱም ከሱ ጋር እንጀራ በሉ። እግዚአብሔር ካመጣበት ክፉ ሁሉ ነገር ሁሉ አስናገሩት። እያንዳንዳቸውም ብርና የወርቅ ቀለበት ሰጡት። ከዚያም በኋላ ኢዮብ መቶ አርባ ዓመት ኖረ። የእንጆችና የልጅ ልጆች እስከ አራት ትውልድ ታየ። ኢዮብም ሸምግሎ ዕድሜው ገፍቶ ዕድሜ ጠግቦ ሆኖ ሞተ። የኢዮብ ታሪክ በጉዴ ኪዳን ክፍል በሆነው በኢዮብ መጽሐፍ እስከሚገኙን የመጽሐፍ ቅዱስ ትረካዎች ውስጥ አንዱ። እሱም የመከራ የእምነትና የእግዚአብሔር ዋሎነት ግልጽ የሚያስተምር የእምነት ሰው ነው።